ሰላም ሰላም የቻናላችን ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ በዛሬ ትምህርታችን ይጀላችሁ የመጣሁትኝ እንግሊሽ አልፋቤትስ ለጀማሪዎች ፎር ቢግነርስ የሚሆን ከምንም ካሁን በፊት እንግሊዝኛ ትምህርት ያልተማራችሁ ወይም አሁን ለመማር በጣም ጉጉቶ ያላችሁ እና መማር የምትፈልጉ ከምንም ከዜሮ ለምትጀምሩ ልጆች ነው ይጀላችሁ የመጣሁት እንግዲህ እንግሊሽ አልፋቤትስ የሚባሉት ወይም በአማርኛ የፊደል ገበታ እንደምንለው የአማርኛ ፊደል ገበታ ስጠቅላለ 34 ፊደላቶች አሉ የአማርኛ። ነገር ግን በውስጣቸው በእያንዳንዳቸው ደግሞ ሰባት ሰባት እና ስምንት ስምንት ድምፆች አሏቸው ማለት ነው። በእንግሊዝኛ ግን በእንግሊዝኛ 26 ሌተሮች አሉ። 26 ሌተሮች አሉ ማለት ነው፣ ወይም ፊደላቶች ማለት ነው። ሌተር ማለት ወይም ልክ እንደ ፊደል ማለት ነው። ስለዚህ ከምንም በፊት ከመሄዳችሁ በፊት ለማንበብ፣ ለመጻፍ ረጃጅም ጽሁፎችን ለማንበብ ከመሄዳችሁ በፊት መጀመሪያ ማወቅ ያለባችሁ ከመጀመሪያ ነው። እንግዲህ ለመማር ሲፈልግ መነሻችንን ማወቅ ግዴታ ያስፈልጋል ማለት ነው። ስለዚህ ሁሎችንም ከሀያ ስድስቱ ሌተሮች አሳያችኋለሁ ማለት ነው በካፒታል እና በስሞል በካፒታልና ስሞል እንግዲህ በካፒታል በትልቁ ይባላል። ስሞል ደግሞ በትንሹ ይባላል ማለት ነው። ስለዚህ በሁለቱም አሳያችኋለሁ። እናንተ እስከ መጨረሻው ተከታተሉ። አዳዲስ የሆናቸው ቤተሰቦች ሰብስክራይብ፣ እንዲሁም ላይክ ለሌሎች ደግሞ ሼር በማድረግ ጀምሩ ቪዲዮውን ማለት ነው። ቀጥታ ወደ ትምህርታችን፣ መልካም ቆይታ። መጀመሪያዋ ሌተር ማን ትባላለች? ኤ ትባላለች። ኤ በእንግሊዝኛ ኤ፣ ካፒታል ኤ። መጀመሪያ ላይ ካፒታሎችን አሳያችኋለሁ ከዛ ስሞል ሌተርስ የሚባሉትን አሳያቸዋለሁ ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኦኬ። እናንተ ከዚህ ላይ መጻፍ ይኖርባችኋል ማለት ነው። ሙሉዎችን በደብተራችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። አር ብለን ከዛ ኤስ ቲ ዩ ቪ። w x y ዚ ኬ አሁን ከዚህ ላይ ጠቅላላ 26 ቶችን ሌተሮች ጽፈናቸዋል። የጻፍናቸው እንዴት ነው ካፒታል ሌተርስ የሚባሉትን ወይም በትልቁ የሚባሉት እነዚህ 26ቶቹ ናቸው ማለት ነው። ስለዚህ ስሞል ሌተርስ ሲባል ደግሞ አንዳንዶቹ ተመሳሳይ ያሉ፣ አንዳንዶቹ ደግሞ የተለያዩ ካፒታል እና ስሞሎቹ የተለያዩ አሉ፣ ተመሳሳይ የሆኑ አሉ። እያንዳንዳቸው እናያቸዋለን ማለት ነው። አሁን ከኤ ተራ ይሄኛው ካፒታል ነበረ። ነገር ግን አሁን ኤ ልጽፍ ነው በስሞል ማለት ነው። ኤ ኤ ቢ ቢ ሲ ሲ ኦኬ ከዛ

ዋይ ዚ ዚ ኦኬ። ቤተሰቦች ከዚህ ላይ እንግዲህ የጻፍኩላችሁ ስሞል ሌተርስ የሚባሉትን በሁለተኛ ላይ ቀጥዬ ባንድ ላይ ጻፍኩላችሁ ማለት ነው። ከእንግዲህ ከዚህ ላይ እንደምታዩቸው የመጀመሪያው ኤ የሚባለው ሁለቶቹ የተለያዩ ናቸው። ቢ ስንል የተለያዩ ናቸው። ሲ ስንል ግን ተመሳሳይ ሲ ሲ ስሞል ኤንድ ካፒታል ዘሴም ናቸው ተመሳሳይ ሌትሮች ናቸው። ልዩነቱ ምንድን ነው? ይሄኛው ከፍ አድርገን እንጽፈዋለን፣ ሳይዙን ማለት ነው። ይችኛዋን ደግሞ እንስ አድርገን እንጽፋታለን። ስለዚህ ሲ ተመሳሳይ ነው ማለት ነው። ዲ ዲ ይሄኛው ደግሞ የመጀመሪያው እና ካፒታል ና ስሞል የተለያየ ነው። ኢኢ ስንል የተለያየ ነው። ኤፍ ኤፍ ስንል የተለያየ አለው የተለያየ ነው። ከዛ ጂጂ ስንል የተለያየ ነው። ኤች ኤች ስንል የተለያየ ነው። አይ አይ የተለያዩ ናቸው። የችኛዋ ካፒታል አይ ስሞል ኤልን ትመስላለች ከዚህ ጋር የምናያት ሆኖ ብዙ ጊዜ ታደናግራቸዋለች ማለት ነው። የመጀመሪያዋ ካፒታል ሌተር አይ ነች። ከዛ አይ ስሞል ሌተር ነች ማለት ነው። ቀጣይ ጀ ጀ ልዩነት አላቸው። ኬ ኬ እነዚህ ተመሳሳይ ናቸው። ከዛ ኤል ኤል ካፒታል ከዛ ስሞል አለ ማለት ነው። ስሞሏ ኤል ከማንጋ ትመሳሰላለች ከአይ ጋ ማለት ነው ከአይ ጋ ይመሳሰላሉ ማለት ነው። ከዛ ኤም ኤም እነዚህም በተወሰነ መልኩ ልዩነት አላቸው የተለያዩ ናቸው አቀራጻቸው። ኤን ኤን እነዚህ ልዩነት አላቸው። ከዛ ኦ ኦ እነዚህ ደግሞ ሳይዛቸው ወይም ወይም ደግሞ መጠናቸው ነው የሚለያየው። ልክ እንደዚህ የመጀመሪያው ኦ ካፒታል ኛው ስሞል ማለት ነው። ነገር ግን ተመሳሳይ ቅርጽ ነው ያላቸው ዜሮን የሚመስል ምልክት ማለት ነው። ፒ ፒ፣ እነዚህ በተወሰነ መልኩ ልዩነት አላቸው። አቀራረጻቸውን በደንብ እዩዋቸው። ኪው ኪው፣ እነዚህም ልዩነት አላቸው። አር አር፣ እነዚህ ልዩነት አላቸው። ከዛ ኤስ ኤስ፣ እነዚህ ተመሳሳይ ናቸው፣ ሳይዛቸው ነው እንጂ እንዳለ ኮፒ ማድረግ ነው ማለት ነው። ቲ ቲ፣ እነዚህ ደግሞ ልዩነት አላቸው። ዩ ዩ፣ እነዚህም ተመሳሳይ ናቸው የሳይዝ እና የተወሰነ ልዩነት ያላቸው ይመስላሉ፣ ግን ተመሳሳይ አድርጋችሁ መጻፍ ትችላላችሁ። እነዚህ ዩ ዩ ቪ ቪ እነዚህም ተመሳሳይ ናቸው። የሳይዝ ነው ልዩነታቸው። ደብሊው ደብሊው እነዚህም ተመሳሳይ ናቸው። ኤክስ ኤክስ እነዚህ ተመሳሳይ ናቸው። ከዛ ዋይ ዋይ ዋይ እነዚህ ልዩነት አላቸው። አቀራጻቸውም በደንብ ይዋቸው። የመጀመሪያው ካፒታል ነው፣ የሁለተኛው ስሞል ሌተር ነው ማለት ነው። ከዛ የመጨረሻው ሌተር ዚ ዚ ወይም ዜድ ብለን ምንጠራት ማለት ነው። እነዚህ ሳይዛቸው ልዩነት አላቸው፣ ከፍና ዝቅ ነው እንጂ ቅርጻቸው ወይም ማቀረጻቸው ተመሳሳይ ናቸው ማለት ነው። ስለዚህ በዚህ መንገድ ሁላችሁም መጻፍ ይኖርባቸዋል። እንግዲህ ካፒታሎቹ በምን ጊዜ ነው የምንጽፋቸው ለሚለው ጥያቄ ካፒታሎችን ብዙ ጊዜ የሆነ ወርድ ላይ ወይም ቃል ስንመሰርት ወይም የሆነ ስም ለመጻፍ የመጀመሪያው ሌተር ካፒታል ነው የምናደርገው። ከዛ ስሞል ስሞል አድርገን እንጽፋለን ማለት ነው። ስላተጻፍ በሌላ ቪዲዮ ነው የምንመጣበት። ለዛሬ ግን በዋነኝነት ለጀማሪዎች የሚሆን ከምንም በፊት ለመማር የፈለጋችሁ ልጆች ለመጻፍና ለማንበብ እነዚህን ግዴታ ማየትና ማወቅ አለባችሁ። አንዴ ለመጨረሻ አነብላችኋለሁ። አብራችሁ ከእኔ ጋራ ማለት አለባችሁ። እሺ፣ አሁን እንቁጠር እስቲ ያብረን ኤ ቢ ሲ

ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዚ። በትክክል እንደዚህ ካነበባችሁ በጣም ቆንጆ ነው ማለት ነው። ስለዚህ እነዚህን ከመጀመሪያው ጀምራችሁ በደብተራችሁ የጻፋችሁ በቴሌግራም ላኩልኝ፣ ማስተካከያ እሰጣችኋለሁ። ስለዚህ የዛሬ ቪዲዮዋችን ይህን ይመስላል። አስተምሯችሁ ከሆነ ላይክ አድርጉት፣ እንዲሁም ለሌሎች ጓደኞቻቸው መማር ለሚፈልጉ ሼር አድርጉላቸው።